ይህንን ስራ ለመስራት መጀመሪያ ፕሌስቶር ላይ ገብታችሁ አፕሊኬሽኑ ማውረድ መቻል አለባችሁ። ፕሌስቶር ላይ ትገባላችሁ። ከዛ ሚፓስ ብላችሁ ትጽፋላችሁ። ከላይ ሚፓስ ብላችሁ ተጽፉ ያው ራሱ መጣለን። ይህንን ዳውንሎድ ታደረጋላችሁ። አሁን ኢንስታል ስላደረግኩት ኢንስታል እለዋለሁ ማለት ነው። ቪዲዮ እንዳይረዝም አቁሜ ሆኖ ኦፕን እንለዋለን። አውርጃለሁኝ፣ ጨርሻለሁ። ኦፕን ብለን ወደ ውስጥ እንገባለን። ወደ ውስጥ ስገቡ የምታገኙት ፊቸር መጀመሪያ ይህን ነው። ይህንን ትከፍቱለታላችሁ። ከዛ በኋላ ጌት ስታርት ኢሜል ይመጣላችኋል። አይ ጌት ስታርት አንዴ ትነኩለታላችሁ። ከዛ እዚህ ጋር ስትገቡ በኢሜል በምን ላስገባላችሁ ብሎ በኢሜል ነው በምንድን ነው ብሎ ይጠይቃችኋል። እዚህ ጋር እቺን ጎግል ምልክቷን ነክታችሁ ኢሜላችሁን ትመርጡና ትገባላችሁ ማለት ነው። እኔ ያው እንዳይታይ ይሄ ጎግል ኢሜሉ ወደ ውስጥ ገብቻ አሳያችኋለሁ። ያ ጎግል ኢሜሉን እዚህ ጋር ካገናኘን በኋላ እቺን እዚህ ጋር ይሄ ነገር ያው እንት ማለት መግጠም አለባችሁ። በስነስርዓቶች ከታች ያለችውን ይዛችሁ መግጠም ብቻ እንደዚህ አድርጋችሁ ያው እንደዚህ ጫቂዎች ትገጥሙታላችሁ። ሮቦት መሆናችሁን አለመሆናችሁን ለመለየት ነው። ከዛ በኋላ ዌልካም ቱ ሚፓስ ብሎ ይመጣላችኋል። ከዛ ላይ ጋር እዚህ ጋር ኢሜይላችሁን ታስገባላችሁ። እዚ ስልክ ላይ ያለ ኢሜይላችሁን የገባችሁበትን ታስገባላችሁ። ለእናንተ ለማሳየት ብዬ ያው ፌክ የሆነ ኢሜይል አዲስ ክሬት አድርጌ ያስገብቻለሁኝ። ከዛ እዚህ ጋር ጌት ምትለሆን ኮድ ምትለሆን ስነካት ኮድ ወደዘህ ኢሜይል ይላክልናል። እቺ እንነካታለን። ኮዱን ልኮልናል ማለት ነው። ቀጥታ ወደ ጂሜይላችን እንዳለን እቺን እንገጥምለታለን ። ከዛ በኋላ ወደ ጂሜላችን ሄደን ወደ ጂሜላችን አሁን ገብቶልናል። ሶ እዛ ሄደን እናመጣለን። ያው ጂሜል ማለት ይሄ ነው። እዚ ትመጣላችሁ። ከዛ እዚህ ጋር ይላክልናል ኮድ። እስከ ሚላክ እንጠብቃለን። እንደምታዩት ኮዱ ገብቶልናል። እዚህ ጋር ሚፓስ ብሎ መጥቶልናል። እችን አንድ ይነካት ና ኮዱን ወደታች ስታደርጉት ያው ወደ ስድስት ዲጂት የሚሆን ኮድ ይሰጣችኋል። ይህን ኮፒ አድርገን እንወስዳለን ወደ አፕሊኬሽን እንዳለን እዚ ሁለተኛው ላይ ስትገቡ ኮዱን ጻፉ ይላችኋል። ኮዱን ጽፉለታላችሁ። ከዛ እዚህ ጋር ፓስወርዳችሁን አስገቡ ይላችኋል። ፓስወርዳችሁን ታስገባላችሁ። እኔ ዝም ብዬ ያው የማልጠቀምበት ስለሆነ ለእናንተም የሚያሳየው ቢሆን ላስገባለት፣ አንዱ ለ ሶስት አራት ይህን ትደግሙታላችሁ። ታችም ማለት ነው ኢንቫይት ኮድ የሚለው ላይ ታች መጨረሻ ላይ ስቦርዱ ኢንቫይት ኮድ የሚለው ላይ እዚህ ጋር የኢንቪቴሽን ኮድ ታስገባላችሁ የኢንቪቴሽን ኮዱን ይህንን ታስገባላችሁ። ስትገቡ ያው በኢንቪቴሽን መግባታችሁን እንዲያውቅ ማለት ነው። እናንተም ነገር ከነጎዳ ስራ ሰሰሩ እዚህ ጋር የራሳችሁን ኢንቫይት ኮድ እያስገባችሁ ነው የምትገቡት። እዚህ ጋር ያው በትልቁ ጻፍላችሁ ጄ አምስት ደብሊው ሶስት ሶስት ሰባት አምስት ይህን ታስገባላችሁ። ይህን አስገብታችሁ እዛ ታች ጋር አግሪመንት አለች እሷን ትስማሙና ሳይናፕ የሚለውን ትነኩታላችሁ። ሳይናፕ ስትሉት ወደ ውስጥ ያስገባችኋል ማለት ነው። ያው ወደዚ ስመጡ እዚህ ጋር ዋሌት ከዚህ በፊት ነበራችሁ ይሄላችሁም እያለ ነው ስለለንኛ የመጀመሪያ አይዶንት ሀቭ የሚለውን እንነካለታለን። ወደ ውስጥ ያስገበናል። እዚህ ጋር ኮድ አስገቡ ይላችኋል። ማትረሱትን ልክ እንደ ሞባይል ባንኪንግ የምንጠቀሙበትን ስድስት ድጅት ኮድ አስገቡ ይላችኋል። አስገቡለት። እኔ አሁን ምሳሌ ዝም ብዬ ዜሮ ሁለት ዜሮ ሁለት ዜሮ ሁለት እንደዛ ህግ ያስገባል። ድጋሙ ይላችኋል። ዜሮ ሁለት ዜሮ ሁለት ዜሮ ሁለት ያው ኮምፕሌት አልኩት። እንደዛ አድርጉ። ቀጥታ አመጣኝ ማለት ነው። አንዴ አግሪመንቶችን እነዚህን መስማማት አለባችሁ፣ ታስገባላችሁ። እዚህ ጋር አሁን መጠንቀቅ ያለባችሁ ነገር ምንድ ነው? ኮዶች አሉ። እነዚህን ቃላቶች አሉ እነዚህን ቃላቶች ነገ ከነገ ወደ ዋሌታችሁ ቢጠፋባችሁ የሆነ ነገር ቢከሰት የእናንተ መሆን ማረጋገጫ ይሄንን እንትን ኮዶች አስቀምጡ ይላችኋል። እና ስክሪንሾት ማንሳት አትችሉም። ኮፒ ነው የምታደርጉ። ኮፒ አድርጋችሁ ወታችሁ የሆነ ቦታ ነው የምታስቀምጡት። ምን እንደምታደርጉት እዚህ ጋር ያትችን ኮፒ እዚህ ጋር ብዙ ሰው ይስተሳተል ና በስነ ስርአቱ አይታችሁ ለመሙላት ሞክሩ። ያው እዚህ ጋር ኮፒ የምትል ቦታ ለች። ኮፒ የምትለውን ትነኳታላችሁ አንድ ጊዜ። ከዛ ከዚህ ወታችሁ ቴሌግራም ላይ ገብታችሁ ታስቀምጡታላችሁ። ያው እንደዛ አድርጌ እኔ ቴሌግራም ላይ አስቀምጫዋለሁኝ። ከዛ ቴሌግራም ካስቀመጣችሁ በኋላ ትመለሱና እዚህ ጋር መያዛችሁን እንትን ብላችሁ እዚህ ጋር እቺን አንዴ ክሊክ ታደርጉላችሁ። ወደ ውስጥ ስትገቡ ጥያቄ ጠይቃችኋል። የቅድሞቹ ቃላቶች የት ቦታ ነው ያሉት የሚል ጥያቄ ጠይቃችኋል። እነዚህ መመለስ አሁን ምሳሌ አስረኛ ላይ ያለውን እንፈልጋለን። ወደ ኋላ ሄደን አስረኛ ላይ የነበረው ወርድ ምንድነው የሚለውን እንፈልጋለን። አስረኛው ላይ አሁን ምሳሌ 1 2 3 4 5 6 7 8 9 10 አስረኛ ያለውን ቃል አግኝቸዋለሁ። ሶ እዚህ ጋር አሁን አስረኛ ላይ ያለው ይሄ ቃል ነው። ይሄንን ቃል ክሊክ ያደርግለታላችሁ። አንድ ጊዜ እንደዚህ ያደረጋችሁ ሶስተኛው ቃል ላይ ያለ ያት ቺ ሶስት ቁጥር አለች አለ እያላችሁ ሙሉውን ትሞላላችሁ። እኔ ሰዓት እንዳይፈጅብኝ ልሙላልን ላሳያችሁ። ያው እንደምታዩት እኔ በሚገባ ሙሉ የተሳትኩም ቢሆን አስገብቻለሁኝ። ያንን ቴሌግራም ታስገቡታላችሁ። ከዛ በኋላ ስጨርሱ፣ እዚህ ጋር ኮንፊርም የሚለውን ኮንፊርም የሚላችሁ ትነቁታላችሁ። ያው ትክክል ካልሆነ አይመጣላችሁ። ከዛ እዚህ ጋር ያው የዋሌታችሁን ስም አስገቡ ይላችኋል። ዝምብላችሁ ደስ ያላችሁን ዝምብላችሁ ታስገቡለታላችሁ ረፍዲ ከዛ ስታርት ትሎታላቸው። ስታርት ስትሉት በዚህ አይነት መልኩ በስነስርአቱ ያስገባችኋል ማለት ነው። ከዛ ክሌም አድርጎ ይላችኋል። አሁን በመግባታችሁ ምክንያት ክሌም አንድ የራሱን ኮይን አንድ ኮይን ይሰጠናል። ይሄ ኮይን ነው አሁን ሰባት ዶላር የሚሆነው ማለት ነው። አሁን ላይ ባለው ዋጋ ይህን ቪዲዮ ስራ ሰባት ዶላር ነው ይሄ ኮይን እና ወደፊት ደግሞ እየጨመረ ሊሄድ ይችላል። ገና ሶስት ዶላር አራት ዶላር እንደነበር አቆ ነበር፣ ይሄሁን ሰባት ዶላር ድረስ ሆና እየጨመረ ይሄዳል። ይህንን በመግባታችሁ ብቻ አንድ ዶላር አንድ ሰባት ዶላር ሰጣችሁ ማለት ነው። ይህንን ክሌም ትላላችሁ። ያው ክሌም ለማድረግ ግዴታ ቬሪፋይ ማድረግ አለባቸው ይላቸዋል። ቬሪፋይ ለማድረግ ይችን አንድ የትነኮታላችሁ ቬሪፋይ የሚለውን ትነኩታላችሁ። ከዛ እዚህ ጋር እንትን አስገቡ እያላችሁ ነው። ፓስፖርትና ናሽናል አይዲ ካላችሁ ከሁለቱ አንዱ አስገቡ እያላችሁ ነው። ስለዚህ ጋር የፓስፖርት ስማችንን እዚህ ጋር እናስገባለን። የአባታችንን ያባታችን ስም እዚህ ጋር እናስገባለን። ፊሜል ከሆናችሁ ሚል አድርጋችሁ ታስገባላችሁ። ናሽናል አይዲ ነው ነውስ ፓስፖርት የላችሁ አለ ይሄን ነክታችሁ፣ ናሽናል አይዲ ከሆነ ናሽናል አይዲያችሁን፣ ፓስፖርታችሁ ከሆነ ፓስፖርታችሁን ተመርጣላችሁ። ከዛ በኋላ ወረዳችሁ ወረድ ብላችሁ እዚህ ጋር የፓስፖርታችሁን ፎቶ አንሱ ብሎ ያስገባላችኋል። ፓስፖርታችሁን ፎቶ እዚህ ጋር ታስገባላችሁ ማለት ነው። ላሳያችሁ ያው እዚህ ጋር ከናሽናል አይዲ ነንበራችሁን ይላችኋል። አይዲ ነንበራችሁን ፓስፖርታችሁ ከሆነ ፓስፖርታችሁ ላይ አይዲ ነንበር የሚል አለ። ናሽናል አይዲያችሁም ላይ ከሆነ ናሽናል አይዲያችሁ ላይ አይዲ ነንበር አለ። እሷን የምትለውን አይታችሁ እዚህ ጋር ታስገቡለታላችሁ። እኔ ያው አሁን ለእናንተ እያሳየሁ ስለሆነ ዝም ብዬ ይህን ላስገባለት። ከዛ እዚህ ጋር ፎቶ አስገቡ ይላችኋል። ፎቶን ታስገቡለታላችሁ። ዋርታቸው ወረድ ብለን እችን ስትነኳት እራሱ ፎቶ እንድታነሱ ሲፈቅድላችኋል ያው እኔ አሁን ለእናንተ ለማሳየት ስለሆነ ዝም ብዬ የሆነ ፎቶ ነው ማስገባላት። ባክና ፍሮንቱ ነው የሚላችሁ። ባክና ፍሮንት ታስገብሎታላችሁ። ይሄ ትክክል አይደለም፣ እኔ ለናንተ ለማሳየት ስለሆነ ነው። ዘይን ታስገባላችሁ። ኔክስት ስትሉት ቀጥታ ወደ የፊት አሻራ ወደ መስጠት ይወስዳችኋል። የፊት አሻራውን በሰስራው ተሰጣላችሁ እንደዛ አድርጋችሁ ያው እንደምታዩት የፊት አሻራ ውሰድ እያለ ነው። የፊት አሻራ በዛ አይነት መልኩ እንደዚህ እንደዚህ ያደርጋችሁ ትሰጣላችሁ። ያው እኔ የማልሰጠው ለምንድን ነው ያው የራስ አካውንት ስላለ ነው። በዛ አይነት መልኩ ስታደርጉ ቀጥታ ቬሪፋይ ሆኖ አካውንት ይከፈትላችኋል ማለት ነው። ያው እንደምታዩት እዚህኛው ዋናው ስልኬ ላይ ተመልሼ እያሳዩችሁ ነው። ልክ ቬሪፋይ ስታደርጉ የፊት አሻራው እንደሰጣችሁ 24 ሰዓት ጠብቁ ይላችኋል። ከ24 ሰዓት በኋላ ይሄ ነገር ይከፈትላችኋል። እዚህ ጋር እንደምታዩት እዚህ ጋር ኢንቫይት የምትል የራሳችሁን ታስክ በየቀኑ ታስክ የሚሰራለ እነዚህ ታስኮች ታስኩ እየሰራችሁ ኮይኖቹ መሰብሰብ ትችላላችሁ። ግን ይህን ያህል አልኪ አይደሉም እነዚህ የምሰበሰባቸው ኮይኖች፣ እነሱን ግን ያው ብታደረጓቸው የተሻለ ነው። እዚ ጋር ክሌም ክሌም እያያችሁ እየገባችሁ መስራት ትችላላችሁ። ግን ዋነኛውና ትልቁ ስራ የሚሰራው ኢንቫይት በማድረግ ነው። እዚህ ጋር እንደምታዩት ዜሮ ነጥብ አንድ ኮይን ማግኘት ትችላላችሁ እያለ ነው። ስለዚህ እችን ኢንቪቴሽን ኮድ ስትነኳት እዚህ ጋር የራሳችሁን ኮድ ይሄ ምሳሌ የኔ ኮድ ነው። ቅድም ያስሞላችሁ ማለት ነው። ይሄን ኮድ ልክ እንደዚህ እንደ ኔ ኮድ ሁሉም ደግሞ ለናንተ ኮድ ይሰጣችኋል። ያንን ኮድ ኮፒ አድርጋችሁ ይዛችሁ ልክ እኔ እንደሰራሁት ቪዲዮ አይነት እየሰራችሁ ሌላ ሰዎችን መጋበዝ ነው ማለት ነው። በዚህ በ ዜሮ ነጥብ አምስት አካባቢ ዶላር ይሰጣችኋል። ይሄ ማለት ያው ወደ ሰባ ብር ሰማንያ ብር አካባቢ ማለት ነው። በአንድ ሰው በአንድ ቀን ውስጥ አስር ሃያ ሰው ብታስገቡ በጣም ብዙ ገንዘብ ማግኘት ትችላላችሁ ማለት ነው። ያልገባችሁ ነገር ካለ በውስጥ አሳውቁኛላችሁ። እንረዳዳለን። ቴንኪዩ